አይገርማችሁም ግን ሰው ማለት ነው። አንዳንድ ባሎች አንዳንድ ባሎች ደም ያፈላሉ። አሁን እኔ ከፍታፍ የስንት ነገር በርሴ በቃ ማረፍ እየፈለኩኝ እሱ እንዲያፈጥር ባል ሲኖርና ሳይነት ላችሁ ለሌሎች ችግር የለውም። የሆነ የሆነ ነገር ሰርተን እናፈጥራለን። ግን እሱ ሳይነግረኝ ብቻ አድክም ነው እንደዚህ ነው የሚያደርገው። ዛሬ ደግሞ እንደምታዩት መብራት የለም እና፣ ኡፍ ሞራላችሁላ፣ ነው የሚሞተው። እና ቤተሰቦቼ ሰቦቼ አሁን እኔ ማፍጠሪያ ሰራር ሰራ ሰራ ሰርቻለሁኝ እንጂ በቃ መጠባበስ ቀርቶኝ ቀረና፣ በጊዜ ነበር የሚመጣው፣ ቀረን ሳብ ስደውል፣ እኔም ተጠራጥሬ ነው የኔ ስታብ ነ ተጠራጣሪ ነው፣ ተጠራጣሪ ነው። ብቻ ጠርጥሬ ነው የደወልኩለት። ከዛ ስደውልለት አልመጣም አለኝ። ያንዳንዳል በነገራችን ላይ አሁን እሱ ባይኖር ብዙ አልጨናነቅም። የሆነ የሆነ ነገር እሰራላችኋለሁ፣ እነሱም አያካብዱም ያፈጥራሉ። ግን እሱ አለ ሲበር ባል ሲኖርና ሳይኖር መቼም ታውቃላችሁ፣ ለባል የሚሰራ ነው። እና ደግሞ ብቻችሁን ስትሆኑ ኖርማል ነው እንኳ ልጆቹ ቢኖሩም እነሱ ያን ያል አያካብዱም ወጥ ብቻ ከተሰራላቸው ራሱ ባይጠባበስም ባይት ችግር የለውም። ብቻ ያው ባሉች አሊ በነገራችን ላይ ዝንጉ ነው ዝንጉ ከሚባሉ ሰዎች አውቃላችሁ። ማለት ዝንጉ ስላችሁ ነገሮችን ዝም ብሎ የሆነ የሚያ በነገራችን ላይ ይሄ ነገር ለሌላም ነገር ይረዳል። ግን ያው አንዳንዴ ቢያናድርም አሁን አሁን ዛሬ አናገረኝ ለምሳሌ በዚህ በዚህ ነገር ያናዳል እንጂ ነገር የማይከታተል ሰው ደስ አይልም። አሊ ነገር ከሚከታተሉ ሰዎች አይደለም። የሆነ ነገር ነገራችሁ አስረድታችሁት እንኳን ያን ያህል ሊሰማችሁ ይችላል። ነገር የሚከታተል አይነት ሰው አይደለም በነገራችን ላይ ማለት ነው። እሱም ባህሪውን በጣም ነው የምወደው ማለት። አንዳንዱ ሰው እኮ አለ እግር በእግር እየተከታተለ ነገር በቃ ነገር ነገር ትሰላማችሁን ስት የሚያደርጋችሁ እና እንደዛ አይነት ሰው አይደለም። ያው ቀለል ያለ ሰው ነው። ታውቃላችሁ ያው ለሚስት ሲሆን ደግሞ ሚስት ቤት ውስጥ እኮ ሰላም ያስፈልጋል። በነገራችን ላይ ህይወት ላይ ትልቁ ነገር ሰላም ነው። ቤት ውስጥ ስትሆኑ ሰላማችሁ ነው የሚቀድመው። በነገራችን ላይ ሌላ ሰው ጋር ውጭ ላይ ብትጣሉ፣ ብትጨቃጨቁ፣ ብትነጋገሩ ምንም የማይመስላችሁም። ግን ባላችሁ ጋር ባልና ሚስት መሀል ያለ ጭቅጭቅ በጣም ነው ሰላም የሚነሳው የሚረብሹ ይሄ ነገር እኔ ብቻ አደለሁም መቼማ አብዛኛው ሰው ነው ባላችሁ ጋራ ነጋገሩ የምትረበሹት መረበሽ እና ሌላ ሰው ጋር ስትነጋገሩ የምትረበሹት መረበሽ ይለያያል። አይደለም እንዴት ተሳሰብኩ። እኔ እንደዛ ነው የሚሰማኝ ሌላ ሰው የፈለገውን ቢል ያን ያህል ቦታ ላይ አልሰጠው ይችላል። የሱ ንግግር ግን ትንሿ ነገር ታጨቃጭቃለች። በቃ ይኝኝኝ ስትል ነው የምትሉት። እና በዛ ላይ ደግሞ ነገር የሚከታተል አይነት ሰው ከሆነ አስባችሁታል። ያስጠላል፣ ያደክማል፣ ይረብሻል ውስጥ ሰላም እና አልሐምዱላ እንደዚ አይነት ሰው ስላላ አይደለም እና ያው አንዳንዴ ደግሞ እንደዚሁ ያደርቃቸዋል ለማለት ፈልጌ ነው። ለምሳሌ ማፍጠሪያ ትናንት ተጠርቶ እስካሁን ድረስ አልነገረኝም። እኔ ግን አሁን ድረስ ማፍጠሪያ ይመጣል እያልኩኝ እኔ እየሰራሁ ነው። ሰው አንዳንዴ የሚጎዳውም ነገር የሚያናድደው ነገር ቢኖር ግን ነገር የማይከታተል ሰው ደስ ይላል። ግን አንዳንዴ ደሞ በቃ አስቦ እንደዚህ ትሰራለች ብሎ ምናምን መንገድ ውስጡ እኮ ሊያስብ ይችላል፣ ግን በቃ ቆይ ቆይ ምናምን እያለ ዝም ብሎ በቃ እንደዚሁ። ዝንጉ ወንዶች እንደዚህ ናቸው። እንዲሁሉ እኔ አላውቅም፣ በቃ ዘንጋ ይላል፣ ይተወዋል። ለእሱ እኔ የምሰራው ምናምን ከባድ ነገር መስሎ አይታየሁም፣ አላውቅም። ለማንኛውም ጓደኞቼ ዛሬ ማፍጠሪያ አይመጣም፣ ብቻችንን ነው የምናፈጥረው ማለት ነው። ልጆቹ ጋር ነው የምናፈጥረው። ያሊ ወንድም አለ የኔ ወንድም አለ ያለው፣ ሁለት ወንድሞች አሉ፣ እያድና መሐመድ። በነገራችን ላይ እዚህ ቤት ሴት እኔ ብቻ ነኝ ያለው፣ ታውቃላችሁ፣ እኔና በቃ ቤት ሰራተኛ፣ ሌላ ሴት የለም። ዝንቦቹ በጣም እየረበሹ ነው። በነገራችን ላይ እያረባኋቸው ይሆን አላገባኝም። እና ሴት የለም፣ እኛ ቤት አብዛኛው ወንድ ነው ያለው። ግን ማሻአላህ፣ ወንዶቹ በዝናቸው ብታይ ይታዘዛሉ። ያሊም ወንድም፣ የኔም ወንድም

እጅእጅህን ታጠያ እጅን ታጠቦጦእጅ ስ እና ጓደኞቼ ቤተሰቦቼ ያው አሁን ተረጋጋው፣ ሰዓቱ ደርሷል እኮ ልጥበስ እንጂ ምን እሰራለሁ፣ ልጠባብስና አነሱ ላስፈጥር። ለማንኛውም አብራችሁኝ ሆኖ ከሌላ ቪዲዮ እመጣለሁ። የዛሬው ቪዲዮ የንዴትም የብስጭትም ነው። ምንድላችሁ ነበረ? የሆነ ነገር ላችሁ ነበረ፣ አፌ ላይ ጠፋኝ። ምንድላችሁ ነበረ የሆነ ነገር ልላችሁ ነበረ። አላህ መሰለ በቃ ጠፍቶኛል። ምንም አልላችሁም። ውይ ግን የሆነ ሀሳብ ነበረኝ። በቃ ሳልናገር ወጣሁ። ከተዝካሪ መደሳት ልላችሁ የነበረው ትዝ አለኝ። ኢድ ደረሰ። በነገራችን ላይ ኢድ እኮ ደረሰ። እንኳን አደረሳችሁ። ወራች ኢድ ሲደርስ እንግዲህ ሰው ተፍ ተፍ የሚለው ደግሞ አሁን ለልብስ ነው ገርማቸው ልብስ ይገዛል። ምን ይላል? ምን ይላል? እኔ ውጭ ያለውን ድባብ አላውቀውም፣ አላየሁትም። ማለት አላውቀውም ስላቸው በአሁኑ አላየሁትም። ዘንድሮ የውጭ ድባብ ግን ኢድ ሲሆን በቃ በጣም ገበያው ምን ምን ምን ይሟሙቃል። ግን ዘንድሮ ትንሽ ደከም ያለ ነው ብለዋል። ብዙም ተፍተፍ እያለ አይደለም ሰው። ግን የኢድ ልብስ ደግሞ ግድ ነው። ከሚሴ አብዛኛው የበዓል ልብስ በቃ ገበያው ሁሉ ነው የሚሞላው። እና እኔም ለልጆቼ የኢድ ልብስ መግዛት አለብኝ መሰለኝ ሳስበው፣ ለሙሐመድ፣ ለእያድ በነገራችን ላይ ያለኝ ወንድሞች አሉ። እስቲ ተወኝ፣ ልብስ ደሞ ተወዷል መሰለኝ። እስኪ ያው ለማንኛውም አዎ፣ ምን ይሄን ሰሃል